በምረቃ ሥነ-ሥርዓት ላይ የተገኙት የክልሉ ዋና የመንግስት ተጠሪ አቶ ፍቅሪ አማን የለውጡ መንግስት ዘርፈ ብዙ የልማት አቅጣጫዎችን በመቀየስ እየሰራ መሆኑን ገልጸዋል። የለውጡ መንግስት ዘርፈ ብዙ የልማት አቅጣጫዎችን በመቀየስ በሀገራችን በምግብ ራስን ለመቻል ከተረጅነት በመላቀቅ ሀገራዊ ክብርን ለማጎናጸፍ ርብርብ ከሚያደርግባቸው የትኩረት መስኮች ግብርና አንዱና ዋነኛው ነው የግብርና ስራችን ከዝናብ ጥገኝነት በማላቀቅ በዓመት ሁለት ወቅቶች ከሚመረትበት ወደ ሶስትና ወደ አራት የምርት ወቅቶች ለማምረት የበጋ መስኖ የሌማት ትሩፋትና የተለያዩ ፕሮግራሞችን በመቅረጽ አመርቂ ውጤቶች ተመዝግበዋል። በዚህም የግብርና ቴክኒክና ሙያ ኮሌጆች በዘርፉ የሰለጠነ የሰው ኃይል በማፍራት የላቀ አስተዋጽኦ እያበረከቱ እንደሚገኙ አንስተዋል። የግብርና ቴክኒክና ሙያ ኮሌጅ ለግብርና ልማት ስራውን ለማሳለት የሚያስፈልጉትን የስልጠና ሰው ኃይል በማሰልጠንና በብቃት አዳዲስ የምርምርና የቴክኖሎጂ የማበልጸግ ስራዎችን በመስራት ከፍተኛ አስተዋጽኦ እያበረከተ የሚገኝ ኮሌጅ ነው። በዚህም የኮሌጁ ሰራተኞች ላበረከቱት አስተዋጽኦ ምስጋና ያቀረቡት የክልሉ ዋና የመንግስት ተጠሪ ይህንን አጠናክሮ እንዲያስቀጥሉ አስገንዝበዋል። የሚዛን ግብርና ቴክኒክና ሙያ ትምህርት ስልጠና ኮሌጅ ይህንን ኃላፊነትና ተልዕኮ በመወጣት የላቀ አስተዋጽኦ እያበረከተ እያስመዘገበ በሀገሪቷ ሁሉ እያሰራጨ የሚገኝ አንጋፋና ትልቅ ተቋም ነው። የኮሌጁ አመራሮች መምህራን እና ከፍተኛ ባለሙያዎች እንዲሁም አስተዳደር ሰራተኞች የዛሬ ተመራቂ የዛሬ ምሩቃንን ጨምሮ ለግብርናው ዘርፍ ላደረጋችሁት የሰው ኃይል ልማት ለአዳዲስ ግብርናና አዳዲስ ግብርናና ቴክኖሎጂ በመፍጠር አርሶ አደራችንን በማገዝ እንዲሁም በሌማት ትሩፋት የመንግስታችንን ኢኒሽቲቭ በቀጥታ በመሳተፍ ላደረጋችሁት አስተዋጽኦ ከፍተኛ ምስጋና እንዳቀርብ ይፈቀድልኝ። የኮሌጁ ዴን አቶ ካሳውን ናይክን በበኩላቸው ኮሌጁ ከተመሠረተ በ23 ዓመታት ውስጥ በግብርናው ዘርፍ የሰለጠነ የሰው ኃይል ለማፍራት ባደረገው ርብርብ በመደበኛና በአጫጭር ስልጠና 17433 ተማሪዎችን ማስመረቁን አብራርተዋል። ከዚህ ባለፈም የግብርናው ቴክኖሎጂና የማህበረሰብ አገልግሎት ዘርፍ የተሻሻለ የእንስሳት ዝርያ፣ የመኖ ዘር እንዲሁም ሰብልና ቡና፣ ቅመማ ቅመም ዘርፍ ላይ በመስራት ለአካባቢው ማህበረሰብ በነጻና በመጠነኛ ዋጋ ጋር ያከፋፈለ መቆየቱን አስረድተዋል። ኮሌጁ አሁን ላይ የራሱን ገቢ በማዳበር ወጪውን በዚያው ልክ እንዲያግዝለት ያመረቱ ማስተማር ያስተማሩ ማምረት መሪን በመከተል ሰፋ ያለ የገቢ ማስገኛ ሥራ በዚህ ዓመት መጀመሩንም አብራርተዋል። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍትን በዚህ ዕለት ባስተላለፉት መልእክት ተመራቂዎች ያገኙትን እውቀት ወደ ተግባር በመለወጥ ምርትና ምርታማነትን ለማሳደግ ተግተው እንዲሰሩ ሲሉ አስገንዝበዋል። የዛሬው መመረቃችሁ የጉዟችሁ መጨረሻችሁ ሳይሆን አዲስ ምዕራፍ መጀመሪያችሁ፣ በትምህርት ያገኛችሁትን ዕውቀት በተግባር የምትፈትሹበት፣ ራሳችሁን የምታሳድጉበት እና ለሀገራችሁና ለአከባቢያችሁ የምትጠቅሙበት ጊዜ ነው። ሁል ጊዜም ቢሆን ለተጨማሪ እውቀትና ልምድ ራሳችሁን ዝግጁ ማድረግ አለባቸው። የዛሬው ዓለም በየጊዜው የሚለዋወጥ ቴክኖሎጂና የገበያ ሁኔታዎች የተሞላ በመሆኑ ራሳቸውን በማብቃትና አዳዲስ ነገሮችን በመማር ከዘመኑ ጋር መረመድ ወሳኝ ነው። ተመራቂ ተማሪዎችም በሰለጠኑት ሞያ ስራ ጠባቂ ሳይሆኑ ስራ ፈጣሪ በመሆን ሀገርን እና ወገንን ለመጥቀም መዘጋጀታቸውን አስተያየታቸውን ሰጥተዋል። ከዚህ ከእርኩ የመጣውበት ሻፋው ወረዳ እንዲሁም የኢትዮጵያ ለማስደሰት ና እንዲሁም ለማስራት ሞክራለ። ባገኝ መንግስት ሰራ አለው። የመንግስት ካላገኘው በቃ በራሴ የአንማል እንትን የዶሮ እርባታ በራሴ ቢዝነስ እሱን አሁን በዚህ የተማርቱበት መሰረት እሱን ለስራ አቅጃለሁ። ከዚህ በኋላ የመንግስት ስራ ብቻ መጠበቅ ያው ተገቢ ላይሆን የሚችልበት ጊዜ ደርሰዋል። እያንዳንዱ የምንችልበትን አቅም ያው የምንችለውን ሰርተን የራሳችን የሆነውን ስራ ፈጥረን ለመኖር እንሞክራለን። በተማርንበት ሙያ ለራሳችንም አልፈን ለህብረተሰቡ ተጠቃሚ እንዲሆን ማድረግ እንሞክራለን የሚል ሀሳብ አለን።